መነበረ የዛሬ እርሴ ሀይሚና ብሩኬ ናቸው። እንግዲህ የዛሬ እርሴ በጣም ያሳዝናል፣ እውነቴ ነው የምላችሁ። እንግዲህ ትናንትና ብሩኬ የለቀቀ ቪዲዮ ሁላችሁም አይታችኋል። ብሩኬ ምን እንዳሳሰተው አላቅም ከሌላ ሴት ጋር ሲጀናጀን ከሌላ ሴት ጋር አልጋ ላይ ሊወጣ ስል ሲዘጋጅ እንግዲህ ሀይሚ ደረሰችበት ማለት ነው። በጣም ያሳዝናል። ከብሩኬ የማይጠበቅ ነገር ነው ያደረገ ማለት ነው። ሀይሚ በጣም አዝናበታለች ማለት ነው። እውነቴ ነው፣ በጣም አዝናበታለች፣ በጣም ተከፍታለች ማለት ነው። ሁለተኛም ደግሞ ከብሩኬ ጋር እንዳትኖር ከብሩኬ ጋርም እንዳትጠጋ ቃል ነው የገባች ማለት ነው። እና ብሩኬ እንደዛ ማድረግ አልነበረበትም። ከዚህ በፊት ሁላችሁም እንደምታውቁ ከሀይሚ ውጭ ወደ ውጭ እያለ ሲፎክር ነው የምናየው የነበረ፣ ግን ትላንትና ትመጣብኛለች ብሎ ሳያስብ ከሌላ ሴት ጋር ሲጀናጀን፣ እንዲያውም አልጋ ተከራይቶ አልጋ ላይ ሊተኙ ሲል ደረሰችባቸው ማለት ነው። በጣም ያሳዝናል ማለት ነው። አንዳንዴ መጃጃል አይታችሁ አይደለም። በጣም በጣም ያስጠላል ማለት ነው። እና ቤተሰቦቼ ቪዲዮ ስታዩ ላይክ አድርጉ እና አዲሶች ደግሞ ሰብስክራይብ ላይክ ማድረጋችሁንም አትርሱ ማለት ነው። አይከፈልበትም፣ ክፍያ የለበትም። ብዙዎቻችሁ ቪዲዮ ስታዩ ላይክ አታድርጉ ማለት ምንም ችግር የለም። ላይክ ብታደርጉ ቁመታችሁ አይቀነስ፣ መልካችሁ አይቀነስ፣ ምንማችሁ የሚነካ ነገር የለም። ስለዚህ ቪዲዮ ስታዩ ላይክ ሰብስክራይብ ማድረጋችሁንም አትርሱ ማለት ነው። የዛሬ ርሴ በጣም ያሳዝናል። እንግዲህ ሁላችሁም እንደምታውቁ ብሩኬ እስከዛሬ የፎገራት ይኖር ነበረ ማለት ነው። የኔ ጨረቃ፣ የኔ ወፍ፣ የኔ አሞራ ሲላንት ሲያታልላት ነው የምንሰማ የነበረ። ትላንትና ግን ከዚች ቆንጆ ሴት ጋር ሲጀናጀን ሀይሚ ደረሰችበት ማለት ነው። ሀይሚ ጎበዝ ናት። ምንም ምንም ነገር ቢያደርግ አትሸወድም ማለት ነው። ትነቃበታለች እና ሀይሚ እኔ በጣም ነው የማደንቃት። እውነቴን ነው የምላችሁ፣ በጣም በጣም አደንቃታለሁ። በጣም ደግፋታለሁ ማለት ነው። እና ትላንት በጣም አምረር አለች ማለት ነው። ካሁን በኋላ አይለምደኝም፣ ሀይሚ ይቅርታ አድርግልኝ ተሳስቼ ነው ሰው ሆኖ የማይሳሰት የለም ብሎ ቢያባብላትም፣ አይ ብሩኬ፣ ካሁን በኋላማ ከኔ ጋር መገናኘትም ማብራትም የለብህም ብላ ቁርጥ አድርጋ ነግረዋለች ማለት ነው። እና ከእንደዚህ አይነት ነገር ይጠብቀን ማለት ነው።